ሰላም የማይን ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምንቆያችሁ፣ የሲድ ኤርድሮፕ በነገ ሁለት ማለትም በአፕሪል አንድ ሊስት እንደሚደረግ ከዚህ በፊት አሳውቆ ነበረ። ታዲያ ሊስት እንደሚደረግ ካሳወቀ በኋላ የተለያዩ ኤክስቼንጆችም የሲድ ኤርድሮፕን ሊስት እንደሚያደርጉ አሳውቀዋል። በትላንትና ሁለት ኤምኤ ኤክስሲ እና ቢንግ ኤክስ የሚባሉ ኤክስቼንጆች የሲድ ቶክንን ሊስት እንደሚያደርጉ አሳውቀዋል። ታዲያ እነዚህ ኤክስቼንጆች ሊስት ማድረጋቸውን ያሳውቁ እንጂ የሲድ ኤርዶፕ ምንም አይነት አማራጭ ዲፖዚት ማድረግ እንድንችል ወይንም የኛን ቶክን ወደ ኤክስቼንጅ ልከን መሸጥ እንድንችል ምንም አይነት አማራጭ አልመጣም። ታዲያ ለዚህ ጥያቄ የሲድ ኤርዶፕ ምን ማድረግ እንዳለብን የራሱን ምላሽ ሰጥቷል። ይህንን ጉዳይ በዚህ ቪዲዮ የምናሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ከኛ ጋር እንድትጀምሩ እንላለን። እንደሚታወቀው በባለፈው ሳምንት የሲድ ኤርድሮፕ ኤንኤፍቲ እንድንገዛ ወይንም ሲድ ሞንቦክስን እንድንገዛ አምጥቶ ነበረ። ታዲያ የአንዱ ሞንቦክስ ዋጋ በጊዜው ወርዝ ያረገ የነበረው ወይንም እንድንገዛ ያመጡት ዋጋ ስምንት ሱዊ ነው። ነገር ግን ያንን ገዝተው የነበሩ ሰዎች አብዛኞቹ በሚባል ደረጃ ከስረዋል ማለት ይቻላል። እኔም አንድ የሲድ ሞንቦክስ 220 የሲድ ቶክን ከፍዬ አንዱን መግዛት ችዬ ነበረ ነገር ግን ለመሸጥ ሞክሬ ሌላ የጋዝ ፊ ስለጠየቀኝና ዋጋው ስላላስደሰተኝ ሳልሽጥ ቀርቻለሁ ማለት ነው። እንደምታዩት የእያንዳንዱ ዋጋ እዚህ ተቀምጧል። ሦስት ነጥብ አንድ ሦስት ነጥብ ሁለት አካባቢ ሱዊ ነው ማለት ነው። አንዱ እየተሸጠ ያለው ታዲያ በስምንት ሱዊ አውጥተው ገዝተው የነበሩ ሰዎች ወደ አምስት ሱዊ ማለት ከ10 ዶላር በላይ ኪሳራ ውስጥ ገብተዋል ማለት ነው። የሲድ ኤርዶፕ በመጀመሪያ ሰሞን አሪፍ የሚባል ፊውቸር ይዞ የመጣ ኤርዶፕ መስሎ ነበረ። ነገር ግን በዚህን ሰዓት አብዛኛውን ሰው እያስከፋ ይገኛል። ይሄ እንደዚህ የሚሆን ከሆነ በኤርዶፑም አሪፍ ጥቅም እናገኛለን ብዬ አላስብም። ነገር ግን የሲድ ኤርዶፕ ላይ ብዙ የቶክን መጠን ያገኛችሁ ሰዎች ሁላችሁም የእናንተን የሱዊ ዋሌት ከእናንተ የሲድ ኤርዶፕ ቦት ጋር ኮኔክት ልታደርጉ እንደሚገባ አሳውቀዋል። ታዲያ ያንን ያሳውቁበት ምክንያት ወደ ኤክስቼንጅ መላክም ሆነ ዊዝድሮ የማድረጊያ ሜትድ ስላላመጡ ነው። የሲድ ኤርዶፕ የኛን ቶክን ወደ ኤክስቼንጅ ከመላክ ጋር በተገናኘ ለሁሉም ኮሚኒቲ ያሳወቀው ጉዳይ አንድ ነው። ሁሉም ኮሚኒቲ የሰራውን የሲድ ቶክን ወደ USDT ለመቀየር ወይንም ወደ ዶላር ለመቀየር የግድ የሱዊ ዋሌትን ኮኔክት ሊያደርግ ይገባል ብሏል። ታዲያ የሱዊ ዋሌትን ኮኔክት ካደረግን በኋላ ሊስት በሚደረግበት ወቅት ኮኔክት ባደረግ ነው የሱዊ ዋሌት የኛን የሲድ ቶክን በመላክ ስዋፕ ማድረግ ወይንም መሸጥ እንደምንችል ነው ያሳውቁት። ስለዚህ ሁላችንም የኛን የሱዊ ዋሌት ኮኔክት በማድረግ ልንጠብቅ ይገባል ማለት ነው። እንደምታዩት እዚህ ጋር ትራንስፈር ዊዝድሮው ብሎ የተዘጋጀው ፊውቸር አለ። ይሄንም ፊውቸር እንደምታዩት ፍሮም አፕ ከሁለቱ ዋሌት ይላል። ይህ ማለት ከሲድ አፕ ላይ ወይንም ከሲድ ቦት ላይ ወደኛ ወደ ሱዊ ዋሌት መላክ የምንችልበት ሜትር ነው። እንደምታዩት ምን ልከው አሴት እዚህ ጋር ነው የሚቀመጠው። ለምሳሌ ሲድ ከሆነ መላክ ምንፈልገው እዚህ ጋር ክሊክ በማድረግ ሲድን ሰሌክት ማድረግ እንችላለን። እንደምታዩት የሲድ ቶክን ወደ ዋሌት መላክ ስላልተጀመረ እዚህ ጋር እያሳየን አይገኝም። ስለዚህ ሊስት በሚደረግበት ወቅት እዚህ ጋር እንዳሉት የሲድ ቶክንም እዚህ ጋር ይመጣልናል ማለት ነው። እስከዛ ድረስ ባለው ይህ የኛ ኮኔክት መሆኑን ልናረጋግጥ ይገባል ማለት ነው። ሌላ የተለየ ነገር የለውም። ነገ ሊስት ከተደረገ በኋላ እዚህ ጋር ያለውን የዊዝድሮዋል ኦፕሽን ፍሪ የሚያደርጉልን ከሆነ የእኛን ቶክን ወደ ሱዊ ዋሌት እየላከን የምናሳያችሁ ይሆናል ማለት ነው። በመጨረሻም ሁላችንም ልናስተውል የሚገባው ጉዳይ የሱዊ ዋሌትን ከሲድ ቦት ጋር ኮኔክት ያላደረጉ ወይንም የሱዊ ዋሌትን ክሬት ሳያደርጉ የቀሩ ሰዎች ምንም አይነት ኤርድሮፕ ሊወስዱ እንደማይችሉ እና ምንም አይነት ጥቅም ሊያገኙ እንደማይችሉ ክሌም ያደረጉትም ቶክን በዜሮ እንደሚባዛ ነው የተነገረው። ስለዚህ ምናልባት እስከ ዛሬ ድረስ ኮኔክት ሳታደርጉ የቆያችሁ ሰዎች ዛሬ ያላችሁን እድል በመጠቀም ኮኔክት እንድታደርጉ እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ይህ ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ ሼር እና ሰብስክራይብ ማድረግ አይረሳ። የቴሌግራም ቻናላችን ማይንድ ኤድሮፕ ይባላል። የቴሌግራም ቻናላችንን ሊንክ በዚህ ቪዲዮ መጀመሪያ ኮመንት ላይ የምናስቀምጥላችሁ ይሆናል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።